ብዙሃነት ባላት ሀገር አንድነትን በማጠናከር የጋራ ትርክትን የመፍጠር አቅም ያለው ነው ህብረ ብሔራዊነት። ለመሆኑ ይህ ህብረ ብሔራዊነት ከቀደምቶቹ የክልል አደረጃጀቶች በተጨማሪ በአዳዲሶቹ አራት ክልሎች በምን መልኩ እየተተገበረ ነው ሲባል ደግሞ ቀድሞም በአንድ ላይ የሚጋሯቸው እሴቶቻቸው እንዲጠናከሩ ሲያግዟቸው፣ በአዲስ አደረጃጀቶቻቸው ደግሞ የሚነሱ ጥያቄዎች መብዛታቸው ክልሎቹ እንዲደጋገፉና እንዲቀራረቡ የሚያስገድዳቸው ነው። አቶ ቸሩ ጌታ ካገነነ በሰላም ሚኒስትር የግጭት አስተዳደርና ፌዴራሊዝም ሚኒስትር ዲኤታ። ለምንድን ነው ይሄ ክልል እነዚህ ክልሎች የተመረጡ ሲባል እነዚህ ክልሎች በአንድ ክልል ሲስተዳደሩ የነበሩ ናቸው። አንደኛ እነዚህ ክልሎች በአንድ ክልል ሲስተዳደሩ አንድ ጋራ ስነ ልቦና እና ማንነት አዳብረዋል። በተወሰነ መልኩ የሚያመሳሰላቸው ነገር የሚያቀራረባቸው ነገር ሴሚ ኢንስቲትሽናል ሜሞሪ ያላቸው እንደመሆኑ ብዙ የሚወራረሱት ነገሮች አሉ። ብዙ ደግሞ አንድ ሪዞልቭድ የሆኑ ኢሾች ሊኖራቸው ይችላል። በሌላ በኩል ደግሞ እነዚህ ክልሎች አዲስ ክልሎች ናቸው። አዲስ ክልሎች ሲመሰረቱ ደግሞ የሚያጋጥሟቸው ቻሌንጆች አሉ። የህዝብ ኢንተረስት ከፍ ያለ ህዝብ ኢንተረስት ይኖራል። ከእንደገና ደግሞ ኢንስቲትሽኖች ገና እየገነቡ ነውእና በዚህ ውስጥ የህዝብን ኢንትረስት ለመመለስ፣ የህዝብን ፍላጎት ለማሟላት እና እርካታን ለማረጋገጥ፣ ሰላምን ለማረጋገጥ ብዙ ስራዎች ይጠይቃሉ እና ከዛ አንጻር በእነዚህ ክልሎች መካከል ግንኙነት ጤናማ ግንኙነት እንዲፈጠር ማድረግ አንዱ ለፌዴራል ስርዓቱ መጠናከር ትልቅ አስተዋጽኦ ያደርጋል። አስረኛው ክልል በመሆን ራሱን በራሱ ማስተዳደር ከጀመረ ዓመታትን ያስቆጥረው የሲዳማ ክልል በፌዴራሊዝም ግንባታው ተጠቃሚ መሆን የቻለ ነው ይላሉ የክልል ምክር ቤቱ ዋና አፈ ጉባኤ ፋንታይ ቀለም። ሀሳብን በራስ ቋንቋ መግለጽና በራስ ቋንቋ መዳኘት ደግሞ ከተገኙት ፍሬዎች በቀዳሚነት ይነሳሉ። ከተደራጀን በኋላ ያደረገው ለህዝብ ትስስራዎቻችን ተጠናክሯል። የህብረ ብሔራዊ አንድነታችንን አጠናክረናል። ያጠናከርነው ከህገ መንግስቱ ጀምሮ ነው። ህገ መንግስታችን ምንድን ነው የሚለው ለቋንቋ ቦታ የሰጠ የሁሉም ቋንቋ እኩል እንደሆነ ማንኛውም ዜጋ በክልሉ ውስጥ ያለ ቋንቋ የሚችልም የማይችልም በቋንቋ መዳኘት እና በቋንቋ መስራት እንዳለበት በተገቢው በህገ መንግስታችን ላይ ተቀምጦ በምክር ቤታችን ላይ በቋንቋቸው አስተያየት የሚሰጡበት ሁሉም ብሄር አካታች በሆነ ሁኔታ ለህዝቡ የሚያገልግሎት የሚሰጥበትና በፖለቲካም ተሳታፊነታቸውና ተጠቃሚነታቸው የተደረጋገጠበት ሂደት ያለው። ወይዘሮ ፋጤ ሰርሙሉ የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ዋና አፈጉባኤ፣ የክልሎቹ አደረጃጀት ራስን በራስ የማስተዳደር መብትን ያጎናፀፈና ፍትሐዊነትን ያሰፈነ ቢሆንም ለብቻ ከመቆም ህብረ ብሔራዊነትን ማጠናከር አቅም ያለው መሆኑን እናምናለን ይላሉ። ለብቻ መቆም ብዙ ውጤት አለው ብለን አናምንም። እንደ ክልል ያው በቅንጅት በጋራ ሲኮን ነው የበለጠ ውጤት የሚመጣው እና ዞሮ ዞሮ ህገ መንግስታዊ ስርዓቱን ተከትሎ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበትን ስርዓት ተከትሎ የተሰጠ ውሳኔ ነው። ይሄ ትልቅ ውጤት በተለያየ መንገድ ቢገለጽ በኢኮኖሚውም፣ በፖለቲካውም፣ በማህበራዊ መስክ በሰላም ግንባታ ሂደቱም ያመጡት ያስገኘ ውጤት አለ። በህዝብ ውሳኔ ለክልልነት ጥያቄው ምላሽን ካገኙ ክልሎች አንዱ ነው የደቡብ ኢትዮጵያ ክልልም። እናም ቀድሞ የነበረው የህዝቡ እሴት አሁንም እንዲቀጥልና የፌዴራሊዝም ስርዓቱ እንዲጠናከር የማህበረሰብ እሴቶችን እንደ መልካም እድል መጠቀም ለሰላም እሴት ግንባታው ተመራጭ የሆነ መንገድ ነው ይላሉ አቶ አዳማ ትምጳዬም የክልሉ የብሔረሰቦች ምክር ቤት ዋና አፈ ጉባኤም የአብሮነት የወንድማማችነት ፍቅሩን የሚገልጹበት መድረኮች እያደረግ በህዝቦች መካከል የመቀራረብ የአብሮነት በተለይ በሰላም ጉዳይ ላይ የሚመክሩበትና ሀሳብ የሚለዋወጡበት ሰላም እሴት ግንባታ ያንንም ከፍ አድርገን የምንጠቀምበትን መሰረት ላይ ለወደፊት ጠንካራ የፌደራል ስርዓት ግንባታውን የምናስቀጥልበትና ህዝቡን ትስስር አጠናክረን የምንቀጥልበት ሁኔታ ነው ያለው። አቶ አበበ ገብሬ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብሔረሰቦች ምክር ቤት የግጭት አፈታትና ሰላም ግንባታ ዳይሬክተር ናቸው። ለግጭት ተጋላጭ ሆነው ይህ አካባቢ አሁን ላይ ወደ ሰላም ፊቱን በማዞር ለልማት ተመራጭ መሆን ስለመቻሉም ይናገራሉ። ክልላችን ቀድሞ ሲታወቅ የነበረው በጣም ከፍተኛ ግጭት ቀጠና ነበር እና ያንን አሁን በግጭትን ከርቀት ሄዶ ከመፍታት አንጻር፣ እዛው አካባቢ ሆኖ ከመፍታት አንጻር አሁን ባለው ሁኔታ ላይ እንደ ክልል ስንደራጅ ኦልሞስት ሶስት ዞኖች አንድ ላይ ሆኖ ግጭቶችን መፍታት በጣም አስቸጋሪ ነበር። አሁን ባለው ሁኔታ ላይ በየትኛውም የክልላችን አካባቢ ላይ ሙሉ በሙሉ የትኛውም አካባቢ ላይ ገብቶ ኢቭን ቦታ አዳሮች የሚኖሩበት አካባቢን ጭምር ገብቶ የመስራት የመንቀሳቀስ ማንኛውም አይነት ተግባራትን ለማድረግና በጣም ኢንቨስትመንት ለመሳብ የሚችልበት በጣም ሰፊ ዕድል ተፈጥሯል ማለት ነው። እነኚህ ክልሎች በአራት አመታት ውስጥ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ተጨባጭ ውጤትን ያሳዩና የፌዴራሊዝም ግንባታ አላማን ያሳኩ ናቸው። በፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ጸሐፊ ፍቅሬ አማን እንደሚናገሩት የፌዴራል ስርአቱን ለማጠናከር ህዝቦች በአቅራቢያቸው አገልግሎት ማግኘት የሚችሉበት ነባራዊ ሁኔታ እንዲፈጠር ከማድረግ አንጻር የተሰራው ስራ በፖለቲካው በማህበራዊም፣ በኢኮኖሚው እና በሰላም ግንባታ ስራው በጣም ትልቅ ውጤት እያስመዘገበ የመጣበት አግባብ እንዳለ ነው ማየት የገመገም ነው። በልዩነት ውስጥ ያለው ህብረ ብሔራዊነት እየታየ ካለው ይበልጥ እያጠናከሩ ለመሄድም የአመራሩን ቁርጠኝነት ይሻል።